የማቴዎስ ወንጌል ምዕራፍ 12። ከዚህ በኋላ ኢየሱስ በሰንበት ቀን በእህል እርሻ ውስጥ አለፈ። ደቀ መዛሙርትም ስለ ራባቸው እሸት ቀጥፈው ይበሉ ጀመረ። ፈሪሳውያን ይህን አይተው፣ እነሆ ደቀ መዛሙርትህ በሰንበት ቀን መደረግ የሌለበትን እያደረጉ ነው አሉት። እርሱም እንዲህ አላቸው፣ ዳዊትና አብረውት የነበሩት ሰዎች በተራቡ ጊዜ እርሱ ምን እንዳደረገ አላነበባችሁምን? ወደ እግዚአብሔር ቤት ገባ ለካህናት እንጂ ለእርሱም ሆነ አብሮት ለነበሩት ያልተፈቀደውን የተቀደሰ ህብስት በላ። ወይስ ካህናት ሰንበትን ሽረው በቤተ መቅደስ ውስጥ ስራ ቢሰሩ በደል እንደማይሆንባቸው ከኦሪት ሕግ አላነበባችሁም? ነገር ግን እላችኋለሁ ከቤተ መቅደስ የሚበልጥ በዚህ አለ። ከመስዋዕት ይልቅ ምሕረትን ወዳለሁ የሚለው ቃል ምን ማለት እንደሆነ ብታውቁ ኖሮ በንጹሐን ላይ ባልፈረዳችሁ ነበረ። የሰው ልጅ የሰንበት ጌታ ነውና። ከዚያ ስፍራ እልፍ ብሎ በመሄድ ወደ ምኵራባቸው ገባ። በዚያም አንድ እጁ ሽባ የሆነ ሰው ነበረ። ኢየሱስን ሊከሱት ምክንያት ፈልገው በሰንበት ቀን መፈወስ ተፈቅዷል ብለው ጠየቁት። እርሱም ከእናንተ መካከል የአንዱ ሰው በግ በሰንበት ቀን ጉድጓድ ቢገባበት በጉን ከገባበት ጉድጓድ ጎትቶ አያወጣውምን? ታዲያ ሰው ከበግ እጅግ አይበልጥምን? ስለዚህ በሰንበት ቀን በጎ ማድረግ ተፈቅዷል አላቸው። ከዚያም ሰውየውን እጅን ዘርጋ አለው። ሰውየውም እጁን ዘረጋ እንደ ሌላኛውም እጁ ደህና ሆነለት። ፈሪሳውያን ግን ከዚያ ወጣ ብለው ኢየሱስን እንዴት እንደሚገሉት ተማከሩ። ኢየሱስ ሐሳባቸውን አውቀው ከዚያ ዘወር አለ። ብዙ ሕዝብም ተከተለው፣ ሕመምተኞችን ሁሉ ፈወሰ። ማንነቱን ለማንም እንዳይናገሩ አዘዛቸው። ይህም የሆነው በነቢዩ በኢሳይያስ እንዲህ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ኖ የመረጥኩት የመወደውና በእርሱ ደስ የሚለኝ አገልጋዬ መንፈሴን በእርሱ ላይ ያኖራለሁ። እርሱም ለአህዛብ ፍትህን ያውጃል። አይጨቃጨቀም ወይም አይጮህም፤ ድምፁ በአደባባይ አይሰማም። ፍትህን ለድል እስኪያበቃ ድረስ የተቀጠቀጠውን ሸንበቆ አይሰብርም፣ የሚጤሰውን የጧፍ ክር አያጠፋም። አህዛብ በስሙ ተስፋ ያደርጋሉ። ከዚህ በኋላ በጋኔን የተያዘ እውርና ድዳ የሆነ ሰው ወደ እርሱ አመጡ። ኢየሱስም ፈወሰው፣ ሰውየውን ማየትና መናገር ቻለ። ሕዝቡ ሁሉ ተደንቀው፣ ይህ ሰው የዳዊት ልጅ ይሁንን አሉ። ነገር ግን ፈሪሳውያን በሰሙ ጊዜ ይህ ሰው አጋንንትን የሚያስወጣው በአጋንንት አለቃ በቤልዜቡል ነው አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው። እርስ በርሱ የተከፋፈለ መንግስት ሁሉ ይወድቃል። እርስ በርሱ የተከፋፈለ ከተማ ወይም ቤት አይጸናም። ሰይጣንም ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያይቷል ማለት ነው። እንዲህ ከሆነ ደግሞ መንግስቱ እንዴት ጸንቶ ሊቆም ይችላል? እኔ አጋንንትን የማስወጣው በቡኤል ዘቡል ከሆነ ልጆቻችሁ በምን ሊያስወጧቸው ነው? ስለዚህ ልጆቻችሁ ይፈርዱባቸዋል። እኔ ግን አጋንንትን የማስወጣው በእግዚአብሔር መንፈስ ከሆነ የእግዚአብሔር መንግስት ወደ እናንተ መታለች። ወይስ አንድ ሰው ኃይለኛ ሰው ቤት ገብቶ ንብረቱን ለመዝረፍ ቢፈልግ አስቀድሞ ያንን ኃይለኛ ሰው ሳያስር እንዴት አድርጎ ይሳካለታል? ኋላም ቤቱን መበዝበዝ ይችላል። ከኔ ጋር ያልሆነ ሁሉ ይቃወመኛል፣ ከኔ ጋር የማይሰበሰብ ሁሉ ይበተናል። ስለዚህ እላቸዋለሁ፣ ኃጢአት መሥራትና የስድብ ቃል ሁሉ መናገር ለሰዎች ይቅር ይባልላቸዋል። ነገር ግን በመንፈስ ቅዱስ ላይ የሚነገር የስድብ ቃል ይቅር አይባልም። ማንም ሰው በሰው ልጅ ላይ የሚናገረው ክፉ ቃል ይቅር ይባላል። በመንፈስ ቅዱስ ላይ የሚናገረው ክፉ ቃል ግን በዚህም ሆነ በወዲያኛው ዓለም ይቅር አይባልም። ዛፍ ሁሉ በፍሬው ስለሚታወቅ መልካም ፍሬ እንድታገኙ መልካም ዛፍ ይኑራችሁ። መጥፎ ዛፍ ቢኖራችሁ ግን መጥፎ ፍሬ ታገኛላችሁ። እናንተ የእፉኝት ልጆች፣ እናንተ ክፎች ስትሆኑ መልካም ነገርን መናገር እንዴት ትችላላችሁ? በልብ ውስጥ የሞላውን አንደበት ይናገረዋልና። መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል። ክፉ ሰውም በልቡ ካከማቸው ክፉ ነገር መጥፎ ነገር ያወጣል። ነገር ግን እላቸዋለሁ ሰዎች ስለተናገሩት ከንቱ ቃል ሁሉ በፍርድ ቀን ይጠየቁበታል። ምክንያቱም ከቃል የተነሳ ትጸድቃለህ፣ ከቃልህም የተነሳ ይፈረድብሃል። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህሮይ ካንተ ታምራዊ ምልክት ማየት እንፈልጋለን አሉት። እሱ ግን መልሶ እንዲህ አላቸው ክፉና መንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ ውስጥ ሶስት ቀንና ሶስት ሌሊት እንደቆየ እንዲሁ የሰው ልጅ ሶስት ቀንና ሶስት ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ እነርሱ በዮናስ ስብከት ንስሐ ገብተዋልና፤ ነሆ ከዮናስ የሚበልጥ እዚያ አለ። በፍርድ ዕለት የደቡብ ንግስት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና፣ ነሆ ከሰለሞን የሚበልጥ እዚያ አለ። ርኩስ መንፈስ ከሰው ከወጣ በኋላ እረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል። የሚሻውን እረፍት ግን አያገኝም። ከዚያም ወደ ነበርኩበት ቤት ተመልሼ ሊሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች ሰባት ክፉ መናፍስታት ይዞ ይመጣል። እነርሱም ሰውየ ውስጥ ገብተው ይኖራሉ። የዚያም ሰው የኋለኛው ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድ ላይም እንዲህ ይሆንበታል። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድ ሰው፣ እነሆ እናትና ወንድሞቼ ሊያነጋግሩ ፈልገው በውጭ ቆመዋል አለው። ኢየሱስም፣ እናቴ ማን ናት ወንድሞቼ እነማን ናቸው ሲል መልሰለት በእጁም ወደ ደቀ መዛሙርቱ እያመለከተ እንዲህ አለ እናቴና ወንድሞቼ እነዚህ ናቸው በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ ወንድሜ እህቴና እናቴም ነው የማቴዎስ ወንጌል ምዕራፍ 13 በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ ዳር አጠገብ ተቀመጠ ብዙ ህዝብ ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችን በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር መንገድ ዳር ወደቀ፣ ወፎችም መጥተው ለቅሞ በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ ነገር ግን ፀሐይ ሲመታው ተወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ፣ እሾም አደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ፤ አንዱ መቶ አንዱ ስልሳ አንዱ ሰላሳ ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለህዝቡ በምሳሌ ትናገራለህ? አሉት። እርሱም እንዲህ አላቸው። ለናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል ለነርሱ ግን አልተሰጣቸውም። ላለው ይጨመርለታል ይበዛለታልም። ከሌለው ግን ያ ያለው እንኳን ይወሰድበታል። ስለዚህ እንዲህ በማለት በምሳሌ የመነግራቸው ለዚህ ነው፣ እያዩ ስለማያዩ፣ እየሰሙ ስለማይሰሙ ወይንም ስለማያስታውሉ ነው። እንዲህ ተብሎ የተነገረው የኢሳይያስ ትንቢት በእነርሱ ይፈጸማል። መስማትን እስትሰማላችሁ ነገር ግን አታስተውሉም። ማየትን ታያላችሁ ነገር ግን ልብ አትሉም። የሕዝቡ ልብ ደንድኗልና ጆሮአቸው አይሰማም፣ እንዳያዩም አይኖቻቸውን ጨፍነዋል። ይህ ባይሆን ኖሮ በአይናቸው አይተው በጆሮአቸው ሰምተው በልባቸው አስተውለው ወደ እኔ በተመለሱና በፈወስኋቸው ነበር። የእናንተ አይኖች ስለሚያዩ ጆሮአችሁም ስለሚሰሙ ግን የተባረኩ ናቸው። እውነት እላቸዋለሁ፣ ብዙ ነቢያት፣ ብዙ ጻድቃን እናንተ የምታዩትን ለማየትና የምትሰሙትን ለመስማት ተመኝተው ነበረ፣ ግን አልሆነላቸውም። እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔርን መንግሥት ቃል ሰምቶ ከማያስታውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በድንጋያማ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ነገር ግን ስር መስደድ ባለመቻሉ ብዙም አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። አንዱ መቶ አንዱ ስልሳ አንዱም ሰላሳ ፍሬ ሰጠ። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማያት በእርሻ ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱ አብሮ ብቅ አለ። የእርሻው ባለቤት አገልጋዮቹም ወደ እርሱ ቀርበው፣ ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ኬት መጣ? አሉት እሱም የጠላት ስራ ነው አላቸው። አገልጋዮቹም እንክርዳዱን ሄደን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶው እሰሩት፣ ስንዴውን ግን ሰብስባችሁ በጎተራዬ ክተቱ እላቸዋለሁ አላቸው። ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ አንድ ሰው ወስዶ በእርሻ ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግን ከቁጥቋጦች ሁሉ በልጣ የሰማይ ወፎች ወጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ ሴት ወስዳ ሊጡ በሙሉ እስኪቦካ ድረስ በሦስት መስፈሪያ ዱቄት ውስጥ በመደባለቅ የሸሸገችውን እርሾ ትመስላለች። ኢየሱስ ለሕዝቡ ይህንን ሁሉ በምሳሌ ተናገረ፤ ምሳሌም ሳይጠቀም የነገራቸው አንድም ነገር አልነበረም። በዚህም በነቢዩ እንዲህ ተብሎ የተነገረው ተፈጸመ፤ አፌን በምሳሌ ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ። ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እርሱ ቀርበው በእርሻ ውስጥ ስላለው እንክርዳድ የተናገርከው ምሳሌ ትርጉሙን ንገረን አሉት። እርሱም እንዲህ ሲል መለሰ፤ ጥሩን ዘር የዘራው የሰው ልጅ ነው። እርሻውም ይህ ዓለም ነው። ጥሩ ዘር የእግዚአብሔርን መንግሥት ልጆች ያመላክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶ የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን፣ አጫጆቹ መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል። ነርሱም ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግሥቱ ያወጣሉ። ለቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። መንግሥተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱ የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁ መንግሥተ ሰማይ ውብ ዕንቁ የሚፈልግ ነጋዴ ትመስላለች። እጅግ ውድ የሆነ ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጦ ገዛው። ደግሞ መንግሥተ ሰማይ ወደ ባህር ተጥሎ የዓሣ አይነቶችን የያዘ መረብ ትመስላለች። ዓሣ አጥማጆቹ መረቡ ሲሞላላቸው ጎትተው ወደ ባህር ዳር አወጡት። ከዚያም ተቀምጠው ጥሩ ጥሩውን እየለዩ በቅርጫት ውስጥ ጨመሩ። መጥፎ መጥፎውን ግን ጣሉት። በዓለም መጨረሻ ልክ እንደዚህ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን በመለየት ለቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። ኢየሱስ ይህ ሁሉ ገብቷቸዋል? አላቸው። እነርሱም አዎን አሉት። እርሱም ስለዚህ የመንግሥተ ሰማያን ምስጢር የተረዳ ማንኛውም የኦሪት ሕግ መምህር ከከበረ ሀብቱ ክምችት አዲሱንም አሮጌውንም የሚያወጣ ባለ ንብረትን ይመስላል አላቸው። ኢየሱስ እነዚህን ምሳሌዎች እንደጨረሰ ከዚያ ስፍራ ተነሥቶ ሄደ። ወደ ገዛ ሀገሩ መጣ። በምኵራባቸው ህዝቡን ያስተምር ጀመረ። እነርሱም በመገረም እንዲህ አሉ፤ ይህ ሰው ይህንን ጥበብና እነዚህን ተአምራት የማድረግ ኃይል ከየት አገኘ? ይህ የአናጢው ልጅ አይደለምን? የእናቱ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ከኛው ጋር አይደሉምን? ታዲያ ይህ ሰው ይህን ሁሉ ከወዴት አገኘው? ስለዚህም ሳይቀበሉት ቀሩ። ኢየሱስ ግን ነቢይ የማይከበረው በራሱ ሀገርና በራሱ ቤት ብቻ ነው አላቸው። ባለማመናቸው ምክንያት ብዙ ታምራትን በዚያ አላደረገም።